እኔ በእርግጠኝነት በምዕመናን ጸሎት እንደምኖር አምናለሁ። እማምነውን የምናገር እውነት ለምናገር ቤተ ክርስቲያን እናንተ እንደምታስቧት እናታችሁ እንድትወንላችሁ የምትፈልጉ ከሆነ የኢትዮጵያ ቤተ ክርስቲያንን በዚህ ጎርፍ ዘመን እናሻግራት። ዘመኑ ጎርፍ ነው። ሁላችን እየወሰደን ነው። ያልነቀነቀው ቤት የለም። ጥቂት ቀን ነው ምትታዘቡን። ሳትሞቱ እናሳያቸዋለን፣ እኛም ካልሞትን ማለት ነው

ምሕረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም ረዴቷ የቅዱሳን መላእክት የቅዱሳን ነቢያትና የሐዋርያት የሰማዕታትና የጻድቃን የ318ቱ ሊቃውንት በረከትና ረዴታቸው ከሁላችን ጋር ይሁን ክቡር አባታችን መምህር አባ ገብረስላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት የተከበሩ ሊቀ ጠበብት ጌራ ወርቅ ዋለ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሮስ ቤተክርስቲያን አስተዳዳሪ የተከበሩ አባታችን መላከ መንክራት አባ ገብረ ሚካኤል የደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ የተከበሩ መምህር ዘልዓለም የድጓና የዝማሬ መዋስት መምህር የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የገዳሙ መናንያን አባቶች፣ እናቶች፣ በዚህ የተገኛችሁ የጉባኤው ደቀ መዛሙርትና እንግዶች ሁላችሁም፣ ይህንን ድምፅ የምትሰሙ በመላው ዓለም ያላችሁ ሕዝበ ክርስቲያን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን ከረባችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ቸር ቸር ሰው ወዳጅ የሆነ አምላካችን ለዚህ ቀን ስላደረሰን ይክበር ይመስገን። እንኳን አደረሳችሁ። ከዚህ ቀጥሎ አጭር መልእክት እናስተላልፋለን ማለት ነው። አጭር መልእክት ጉባኤ ቤታችን አስመልክቼ አቀርባለሁ። በትዕግስት እንድትከታተሉኝ እላለሁ። ዛሬ መስከረም ሀያ አንድ ቀን ዕለተረቡ 2018 ዓመተ ምህረት የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም የአራቱ ጉባኤያተ መጻሕፍት ምስክር ቤተ ጉባኤ በዚህ ቦታ እንገኛለን። የተከበራችሁ ሊቃውንተ ቤተ ክርስቲያን እና ህዝበ ክርስቲያን በሙሉ ጉባኤ ቤታችን ሰኔ 19 2014 ዓመተ ምህረት ብፁ አቡነ ሚካኤልና ሊቃውንተ ቤተ ክርስቲያን የገዳሙ መናንያን ህዝበ ክርስቲያን ምዕመናን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ 2014 ዓ ም የደቀ መዛሙርት ምዝገባ ያካሄድን ሲሆን በ29 ተፈትነው ደቀ መዛሙርቱ ያለፉት ጓዝና መጻፋቸውን ይዘው እንዲመጡ ለመስከረም 21 ቀጠሮ ተሰጥቷቸው ሂደው መስከረም 20 ቀን 2015 ዓመተ ምህረት ከገዳሙ አዳዲስ ደቀ መዛሙርቱን ለመጀመሪያ ጊዜ ተቀብለን መስከረም 21 ቀን 2015 ዓመተ ምህረት ጉባኤ መተርጎም የጀመርንበት ቀን ነው ማለት ነው። ይህንን ቀን የጀመርንበት የመረጥንበት ምክንያት 3 318ቱ ሊቃውንት አሬዎስን ለማውገዝ የተሰበሰቡበት ቀን ስለሆነ እኛም በእነሱ ቀን ብንሰበሰብ አምላካችን እግዚአብሔር ጉባኤ ቤታችን ያጸናልናል፣ ሃይማኖታችን ይጸናል፣ የአባቶችን በረከትና ትምህርት ለሕዝብም ያዳረስና ቤተ ክርስቲያንን የሚጠብቅ ትልቅ ቤተ ጉባኤ ይሆንልናል ብለን ይህን አምረን ሀያ አንድ ቀን ቤተ ጉባኤው ትርጓሜ መተርጎምና ማስተማር የጀመርንበት ቀን ነው። ስለዚህ ሰኔ አስራ ዘጠኝ መሠረት የተጣለበት መስከረም አንድ ወንበር የጀመርንበት ቀን ነው። ዛሬ እሱን ነው እያከበርን ያለ። በዓመት በዓመት ይህን እየጸለይን እመቤታችን እንድታስበን 318ቱ ሊቃውንት እንዲጸልዩልን አምላክ ኢየሱስ ክርስቶስ ደግሞ እንዳሪዎስ ከሚፈትነን ነገር በእነሱ ጸሎት እንደረዳቸው እንዲረዳን በዚህ ቀን ጀምረን አሁን ከ61 በላይ ደቀ መዛሙርት በዚህ መጻሕፍተ ብሉያትን፣ መጻሕፍተ አዲሳትን፣ መጻሕፍተ ሊቃውንትንና እነዚህን እየተከታተሉ እየተማርን እንገኛለን ማለት ነው። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይሄ ቤተ ጉባኤ ለዚህ እንዲደርስ የጸለየችልን እናታችን እማምላክ ወላዲተ አምላክ ያማለደን ቅዱስ ቂርቆስ፣ ቅዱስ ያሬድ፣ አቡነ ሰላማ ከሳቴ ብርሃን፣ ቅዱሳን አበው፣ ሌሎችም ቅዱሳን ሁሉ በረከታቸው ተጨምሮ ይድረሰን። ይህንን ቤተ ጉባኤ አሁን ባለንበት ደረጃ በአቅማችን እንድንቆም የረዱን የገዳሙ መናንያን ተርበው ተጠምተው ጉባኤ ቤቱ እንዲመሰረት ያደረጉት፣ በሳት እየተቀቀሉ ደቀ መዛሙርቱን እየጋገሩ የሚያስተምሩት እናቶቻችን፣ እንጨት እየፈለጡ እጃቸው እስኪፈነዳ የሚያስተምሩን እንጀራ መጋገሪያ የሚሰጡን አባቶቻችን፣ የገዳሙን መናንያን እግዚአብሔር እንደ ጦንስ እንደ መቃርስ እንደ ፀሐይ እንዲያበሩ ያብቃልን። መድኃኔ ዓለም ቤተ ጉባኤያችን በመሰረቱ እንዲጸናና እንዲቀጥል እያገዙን ያሉ ከሀገረ ስብከታችን ሊቀጳጳስ ጀምሮ ከስራ አስኪያጁ እና ከሙሉ የሀገረ ስብከቱ አመራር ጀምሮ አንዲት እንቅፋት ሳይፈጥሩብን በቅንነት ቤተ ጉባኤው እንደ ባለቤት እያስኬዱልን ደፋ ቀና ብላችሁ እዚህ ቤተ ጉባኤውን የምታገለግሉት ወንድሞች፣ እህቶች፣ ምእመናን ሁላችሁ ሳይኖራችሁ የሰጣችሁን ሲኖራችሁ የሰጣችሁን ስታጡም ያዘናችሁልን የጸለያችሁልን እግዚአብሔር በአጭር እንዳይቀስፈን ጭምር የምትጸልዩልን መምህርነታችን እንዲቀበል የምታስቡን ጉባኤያችን የምታስቡን ሌት ተቀን የምትለምኑልን ሁሉ መድኃኔ ዓለም ኢየሱስ ክርስቶስ የጉባኤውን በረከት በየቤታችሁ ያድርሳችሁ። እግዚአብሔር ይስጥልን። በየበረሃው ወድቀው ሳናያቸው ለሚጸልዩልን በከተማም በገጠርም ሆነው ጤና ስጥ፣ አይምሮ ስጣቸው ብለው የሚጸልዩልን ሁሉ እግዚአብሔር አያሳጣን። እኔ በእርግጠኝነት በምዕመናን ጸሎት እንደምኖር አምናለሁ። እማምነውን የምናገር እውነት ለምናገር እንኳን ለእኔ ለቅዱስ ጴጥሮስ እንኳን ምዕመናን ጸል የውለት ከእስር ቤት ተፈቷል። የምዕመናን ጸሎት ኃይል አለው ፍቅር ታላቅ ስለሆነ ስለዚህ አሁንም ጉባኤ ቤታችን ቤተ ክርስቲያንን የሚጠብቅ እንጂ የማያሳዝንም እንዲሆን ሁላችሁም በጸሎት አትለየውን እላለው። እግዚአብሔር ሁላችንንም ያስበን ከዚህ ቀጥሎ የማሳስባችሁ በዚህ የተገኛችሁ ሊቃውንተ ቤተ ክርስቲያን እና በመላው ዓለም ይህንን ድምፅ የምትሰሙ ሁሉ ቤተ ጉባያችን የቤተ ክርስቲያን መሰረትና ጥንት እንደመሆኑ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ጋብቻ እንዲባረክ አስቀድሞ ደቀ መዛሙርት መርጦ ነው ያስተማረ። የገዳም ህይወት በበረከት እንዲኖር ደቀ መዛሙርቱ ነው ያስተማረ። ጥሩ ጳጳሳት እንዲወጡ ጌታችን ኢየሱስ ክርስቶስ በማስተማር ነው የጀመረ። ስለዚህ የቅድስት ቤተ ክርስቲያናችን ትንሣኤዋም እድገቷም ለውጧም አካሄዷም መዳረሻዋም በትምህርት ቤቶች የተመሰረተ ነው። ወንጌል የሌላት ቤተ ክርስቲያን ዘመን አትሻገርም። ወንጌል ደግሞ የሚገኝ ከቤተ ጉባኤ ነው። ያለ ወንጌል ተክሊል የለም። ያለ ወንጌል ምንኩስና የለም። ያለ ወንጌል ክህነት የለም። ያለ ወንጌል ጳጳስም ፓትርያርክም የለም፣ ሲኖዶስም የለም ያለ ወንጌል ምንም የለም፣ አንኖርም። ያለ ወንጌል ጥምቀት የለም። ያለ ወንጌል ቁርባን የለም፣ ምንም የለም፣ እምነትም የለም። እምነት ከመስማት ነው፣ ማመንም የእግዚአብሔርን ቃል ነው ብሏል ቅዱስ ጳውሎስ። ባልሰሙት አያምኑም። ስለዚህ የእግዚአብሔር ቤተሰቦች፣ የቆማችሁት ቤተ ክርስቲያን የቆመችበት ቦታ ላይ ነው። ምናልባት እነዚህን የብሎኬት ቤቶች አትመልከቱ። አሁን የቆምነው የጴጥሮስ ጀርባ ላይ ነው። ይህንን ጉባኤ ቤት የመጠበቅ ግዴታ አለብን። ቤተ ክርስቲያን እናንተ እንደምታስቧት እናታችሁ እንድትሆንላችሁ የምትፈልጉ ከሆነ ጉባኤ ቤታችን እንስራ፣ ጉባኤ ቤታችን ላይ እንስራ፣ ጉባኤ ቤታችን እንጠብቅ፣ መምህር እናውጣ፣ መምህር እናፍራ፣ መምህር እንጠብቅ። ከጉባኤ ቤት ጥሩ ጳጳስ ይወጣል። ከጉባኤ ቤት ጥሩ ንስሐ አባት ከፈለጋችሁ እነዚህን ትምህርት ቤቶች እዩዋቸው። ጥሩ አባት ከፈለጋችሁ እዚህ ላይ ስሩ። እኛ እንደ ነገሩ እሾህ እየወጋንም እንቅፋት እየመታንም የድርሻችን እየተወጣን ነው እንጂ ለቦታው ተገብተን አይደለም። ስለዚህ አሁንም ቢሆን ሁላችን ተባብረን ትምህርት ቤቶቻችን አሳድገን፣ ቤተ ጉባኤያችን ትልቅ አድርገን የኢትዮጵያ ቤተ ክርስቲያንን በዚህ ጎርፍ ዘመን እናሻግራት። ነገሩ ጎርፍ ነው። ዘመኑ ጎርፍ ነው። ሁላችን እየወሰደን ነው። ያልነቀነቀው ቤት የለም። ስለዚህ አጣጥቦ ወስዶ ከጥልቁ ሳይጨምረን ጉባኤ ቤታችን ላይ ጠንክረን እንስራ። እምላችሁ ይሄን ነው፣ የእግዚአብሔር ቤተሰቦች። አሁን ከዚህ ቀጥሎ የምነግራችሁ ነገርም እኛ በቤተ ጉባኤው የቀረጽነው ፕሮጀክት አለ፣ ሰምታችኋል። ያ ፕሮጀክት ሆስፒታል ይፋ አድርገናል። ሌሎችም ሌሎችም ዘጠኝ ፕሮጀክቶች አሉን። ፕሮጀክቱ ብር ለመሰብሰብ ፈልገን አይደለም። እሱን ሕያው እግዚአብሔር ያውቃል እውነት ያያ እሚውቅ እኛ ለመነገድ ቀለም ለመግዛት አይደለም። ቀለም ለመግዛት ሆስፒታል መስራት አያስፈልገንም። ስንሰራት ደቀመ ለመመገብ ማለው የሆነች መሬት ብንከራይ ይበቃናል። ሀሳቡ ጉባኤ ቤቱ ስብከተ ወንጌልን ተደራሽ የሚያደርግ አቅም ያለው ትምህርት ቤት እንዲሆን ነው። ለመሳፈር ብር ያስፈልጋል። ህፃናትን አምጥተን ክረምት ለማስተማር ገንዘብ ያስፈልገናል። ካህናትን እየመገብን ጥሩ የንስሐ ልጅ አያያዝ ለማሰልጠን ብር ያስፈልገናል። ወጣቶችን የቅድመ ጋብቻ ትምህርት ለማስተማር ገንዘብ ያስፈልገናል። ባለትዳሮችን አምጥተን ኦርቶዶክሳዊ ትዳር ለማድረግ ገንዘብ ያስፈልገናል። በየገዳው መነኮሳትን ለማሰልጠን ገንዘብ ያስፈልገናል። ህፃናትን ለማሳደግ ገንዘብ ያስፈልገናል። ሆስፒታል በነገራችሁ ላይ እኛ የጀመርናል የመጀመሪያውን ሆስፒታል እንደውም የመሰረተ ቅዱስ ዮሐንስ አፈወርቅ ነው ቅዱስ ባስልዮስ ዘቂ ሳሪያ ከዛ ቅዱስ ዮሐንስ አፈወርቅ ሌሎችም፣ ሌላው ቀርቶ ብፁ ቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሶስተኛው ፓትርያርክ በወላይታ መነኩስ የሆነው ገና በሚያስተምሩበት ጊዜ ሀያ ሁለት ዘመናዊ ትምህርት ቤቶችና አንድ ክሊኒክ ለወላይታ ህዝብ አቋቁመ ነበረ። ገና ጳጳስ ሳይሆኑ በምንኩስን ናቸው ማለት ነው። ስለዚህ ትውልዱ ዘመኑን እንዲዋጅ ብለው ነው። አሁን እኛም ስራ ሰርተን ይሄ ሆስፒታል የሆነ ነገር ከማቋቋም ጋር የሚገናኝ አይደለም። የሚያያዘው ቤተ ክርስቲያንን ከመጠበቅና ምዕመናንን ከመጠበቅ አንጻር ነው። በምናገኘው ካት አንደኛ እናክምበታለን። ቀጥሎ በምናገኘው ገንዘብ ደግሞ ትርፍ ካለው ወንጌልን ለዓለም ዳርቻ ሁሉ እናዳርስበታለን ያንን ለማድረግ በሙሉ ልባችሁ ከቅብጠት ብር ከማትረፍረፍ ተጨማሪ ነገር ከማድረግ እንዳትቆጥሩት። ቤተ ክርስቲያንን ከመስራት ጋር አያይዙት። ልክ አንድ ቤተ ክርስቲያን ሲሰራ ጉልላቱን እችላለሁ፣ ጣራውን እችላለሁ እንደምትሉት ይህ ሆስፒታል የምንሰራው ወንጌል ለመስራት ነው፣ ለሌላ አይደለም። ይህን እንድናደርግ እስካሁን ድረስ ከሰኔ 19 እስከ መስከረም 21 400 ሚሊዮን ብር እንፈልጋለን ብለን ተናግረን ነበር። ለምንድን ነው ይሄንን ዘጠና ቀን የመረጣችሁት? የሚል ሰው የብዙ ሰው ጥያቄ ነበረ። ምንም ቀመር የለውም። ሰኔ አስራ ዘጠኝ ቀን ጉባኤ መሰረት ድንጋይ ስለጣል፣ ስለዚህ መሰረቱ በተጣለበት ቀን ልማቱን ይፋ እናርገው። ከዚያ ሳ ደግሞ ማስተማር በጀመርንበት ቀን ብሩ ተሰብስቦ ይለቅ ብለን በዚህ ቀን ብሩ የምንሰበስበው ከዚህ በኋላ ግንባታ እንጀምራለን ብለን ይሄን ይፋ ያደረግነው ከዚህ የተነሳ ነው። እንግዲህ እስከዛሬ ድረስ ምዕመናን ብር ሰጥተዋል። እየጠየቁ ቁጭ ያሉም አሉ። ምንድነው ነገሩ? እስኪ እናያችሁ ብለው ቁመው የሚያዩንም አሉ። ጉዱን እናየው የሚሉ ግራ የገባቸውም አሉ። ይሄ ነገር ከጀርባው ምንድነው የሚልም አለ። የሰጠም አለ። እነዚህ ሁሉ ግን ሊኖሩ ይችላሉ ብዬ ነው እንጂ ሲሉ አልሰማቸውም። አንድ ነገር ሲከሰት እንዲህ ያለ ነገር መኖሩ አይቀርም ብዬ ነው። ስለዚህ እግዚአብሔር በሚያውቀው ግራ ለገባችሁም ለገባችሁም እግዚአብሔር ይስጥልል። ከዚያ ቀጥሎ ሳናያችሁ ለሰጣችሁን ሁሉ መድኃኔ ዓለም የማይታይ ሀብት ይስጣችሁ። ሳናያቸው ይገርማል ፊታቸውን የማናውቃቸው ዓይናቸውን ያላያናቸው ስማቸው በአደባባይ ያልተጠራላቸው በመላው ዓለም ያሉ ሕዝበ ክርስቲያኖች በኢትዮጵያ ኢትዮጵያ ውስጥ በየትኛውም ክፍለ ከተማ በየትኛውም ክፍለ ከተማ እስከ ኤርትራ ድረስ ያሉ ምእመናን እዚህ ጎጥ ክልል ቤተ ክርስቲያን እናቴ ጎጥ የሌላት እሷ ናት። የትም ሆኖ ነው የሰጡን። ኢትዮጵያ ውስጥም የትም ውጭ ሀገር ያለው እዚያ ሁሉ የሰጡን አሉ። ገንዘቡ የተሰበሰበው ገንዘብ በእርግጠኝነት ቁፋሮ ለማስጀመር ይሆናል የሚለውን መናገር እፈልጋለሁ። ቁፋሮ ለማስቆፈሪያ ይሆናል። መሰረቱን ያውጣው አያውጣው እርግጠኛ አይደለሁም። አንድ አራተኛውንም አልሰበሰብንም አራት መቶ ሚሊዮን ብር ብለናል። አንድ አራተኛውንም አልሰበሰብንም። ብቻ ግን ያስቆፍረናል ብለን እናስባለን። እርግጠኛ ሆኜ የምነግራችሁ ግን ደስተኛ መሆኔን ነው። አነሰ የሚል ሀሳብ ጨርሶ የለኝም። እግዚአብሔር እና ያመሰግንኩበት እንዴት ሰው ሳይታይ ይህን ያህል ብር ይሰጣል ብዬ ሰው እኮ ብር ሲሰጥ እኮ ምን እያደረገ ነው የሚሰጠው? ሲታይ ነው የሚሰጠው አይደለም እንደ አንድ ኢትዮጵያዊ ንጉስ ቤተክርስቲያን እያሰሩ ራሳቸው ቁመው እያሰሩ ድንጋይ አመላልሱ ይላሉ። ምእመናኑ አንዱ ገበሬ ድንጋይ እያመጣ ንጉሱ አላዩ አሉ አላዩ ሲሉ ተሸክሞት ሄድና መልሶ ይመጣል። ከዛ ተሸክሞት ሄድና ይመጣ እሳቸው ሰው ጋር ወግዘው ነው መጨረሻ ላይ ምናሉት መሰላችሁ? ለካ ይተውታል። አንተ መዳን ያለም አይቶ አልጣለው አሉት ይባላል። እና ምንድን ነው እንደ ሳናያቸው ሳንሰማቸው መዳን ያለም አይቷቸው የሰጡትን ሁሉ እግዚአብሔር በምረት አይኑ የያችሁ በመላው ዓለም ላላችሁ ክርስቲያኖች ሁሉ ጎደሏችን ይሙላላችሁ። እግዚአብሔር ይስጥልን። ከዛ የተረፈ አራት መቶ ሚሊየን ብር ብለን ሆስፒታሉን ይፋ ያደረግነው ተከራይተን እንጀምራለን ብለን አስበን ነው እንጂ አሁን ግን ስናየው እግዚአብሔር ከፈቀደ መሬት ልናገኝ እንችል ይሆን ይሆን ይሆናል። እና ካገኘን አይበቃንምና ፕሮጀክቱም ሆስፒታሏን ብቻ ነጥሎ በኪራይ ለመጀመር ነው እንጂ አጠቃላይ በውስጡ በጣም ብዙ ፕሮጀክቶች ስላሉት እግዚአብሔር ባወቀ አሁን የሆስፒታሏም አንድ አራተኛው አልተሰበሰበችም፣ ብያችኋለሁ። መሬቱ እንደተሰጠን የሰበሰብነውን ብር ይፋ አድርገን ይኸው በዚህ ብረት ገዝተናል፣ በዚህ አሸዋ ገዝተናል፣ በዚህ ጠጠር ገዝተናል ብለን እያንዳንዷን ብር እናሳውቃችኋለን በሚዲያችን በኩል ኦዲት የሚያረገን ህዝብ ጭምር ነው እንጂ ሂሳብ ባለሙያ ብቻ አይደለም። ለህዝብ እያንዳንዷን ቀይ ሳንቲም እናሳውቃለን። ይሄ ሁልጊዜም የማደርገውን ነው የማላደርገውን አይደለም የተናገርኩት። ስለዚህ የእግዚአብሔር ቤተሰቦች ሁላችሁም መስከረም ሀያ አንድ ቀን ያበቃ ምስላችሁ ቁጭ እንዳትሉ ስሰጡ የነበራችሁም ጨምሩበት፣ ያልሰጣችሁም ስጡና ሆስፒታሉን ሰርተን ይሄ ትምህርት ቤት ትልቅ ትምህርት ቤት ይሁን እና ትልቅ ስራ እንሰራለን። ጥቂት ቀን ነው የምትታዘቡን። ሳትሞቱ ሞቱ እናሳያቸዋለን። እኛም ካልሞትን ማለት በጀመርነው ነገር እርግጠኛ ነኝ፣ መድኃኔዓለም አለበት። የሥጋና የደም ፈቃድ የለበትም። እዚህ ውስጥ ምንም ተጠቃሚ ሰው የለም። የምትጠቀመው ቤተክርስቲያን ብቻ ናት። የምትጠቅመን ግን እኛን ነው። በዚህ ደስተኞቹ ናችሁ። እንድታግዙን ለማለት ነው። ጨርሻለው። ከዚያ የተረፈ ግን እዚህ ስለተገኛችሁ አርባ ጊዜ መዝሙረ ዳዊት ጸልየን ነው የጀመርነው ይህንን ያደረግነው አርባ ጊዜ መዝሙረ ዳዊት ሲጸለይ የሁሉ ጸሎት ሲደረግ ስለተሳተፋችሁ እግዚአብሔርን አመስግኑ። ትልቅ ዕድል ነው የሰጣችሁ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የጀመርነውን ያስፈጽመን፣ ባጎደልነው ድንግል ማርያም የኪሩቤልን ጽዋ ተሙላበት ሁላችሁም የጀመርነውን እንዲያሳካልን፣ ገዳሙም ጉባኤ ቤቱም ጸንቶ እንዲቀጥል የገዳሙም በጣም ብዙ ፕሮጀክቶች አሉ። ምንም የሌለው ገዳም ነው እውነት ለመናገር ምንም የሌለው መሬት እርሻም የሌለው ትንሽ መሬት እንኳን ብትሆን ግማሿን ውሃው ያሰጠማት ነው። ይሄ ሁሉ እንዲቀጥል የድርሻችሁን እንድትሳተፉ ከዚህ ሁሉ በላይ ግን እንደውም ሌላው ቢቀር ምንም ማድረግ ባችሉ ገብረኪዳን ብላችሁ እንኳን የእኔን ስም ብታነሱ ጉባኤቱንም አሰባችሁት ማለት ነው። የምታስቡት እንደ ትልቅ ነገር ስለሆንኩ ሳይሆን እንዳይስት ይህን ሰውዬ ጠብቀው ብትሉ የጀመርነውን ነገር እንጨርሳለን ለማለት ነው የድንግል ማርያም ፍቅሯ የቅዱስ ቂርቆስ ረዴት የስላሴ ቸርነት ከሁላችን ጋር ይሁን እንዲህ ደስ ብሎን እንደዋል ከዛሬ በኋላ በጆሮችን ክፉ ያሰማን ወስባት ለእግዚአብሔር ይቆየን